ከማሪውፖል እስከ ካርኪቭ ከኬርሰን እስከ ሜሊቶፖል ሲያልፍም ኬቭን ጨምሮ ገዘፍ ያሉ የዩክሬን ከተሞች በራሽያ የአየር ላይ ጥቃት ሲታረሱ ምዕራባውያኑ ስራቸው የማዕቀብ ጋጋታን ማርከፍከፍ ነበር። ክሪምሊን ሲደርሱ ለማይፈተሹ የቭላዲሚር ፑቲንም ቀኝ እጅ የሆኑ የሩሶ ዘር ያላቸው ከበርቴዎች ሁሉ ከገፈቱ ቀማሽ ነበሩ። ከቼልሲው ሮማን አብራሂሞቪች እስከ ኤቨርተኑ አሊሸር ኦስማኖቭ ድረስ እንዴት ከፕሬዚዳንት ፑቲን ጋር ማዕድ ተጋራችሁ ተብለው ከጫንቃቸው ሊያወርዱት የሚከብዳቸው ማዕት ወረደባቸው። እነዚህና ሌሎች የራሽያ ኦሊጋርኮች በአውሮፓ የተለያዩ ሀገራት ከ800 ቢሊዮን ዶላር በላይ የሚገመት ሀብት ያላቸው ናቸው። በዩናይትድ ኪንግደም፣ ስዊትዘርላንድ እና ቆጵሮስ ባሉ ድብቅ ባንኮቻቸው ረብጣ ቢሊዮን ዶላሮችን በጥብቅ ቁጥጥር ስር ያከማቻሉ። የፕሬዚዳንት ቭላዲሚር ፑቲን ዓመታዊ ገቢ እንደሆነ የሚታመነው 187 ሚሊየን የራሽያ ሩብልስ ውስጥ በዛ ያለው ሚሊየን የሚመነዘረው ከእነዚህ የናጠጡ ከበርቴዎች ካዝና ነውም ይባላል። ግን የሩስ ዩክሬን ጦርነት ሲመጣ እነዚህ ባለ ሀብቶች የነበራቸው ሀብት ክብር ዝና አልጠቀማቸውም። ሩዞ ኢዝራኤላዊ ከበርቴ ሮማን አብራሞቪች ወደ ወደ ዩናይትድ ኪንግደም እግራቸው እንዳይረግጥ ተነገራቸው። 250 ሚሊዮን ፓውንድ የሚያወጡ ሰባ የሚደርሱ ቤቶች ህንጻዎችና ጥቂት መጠን ያላቸው መሬቶቻቸውን ሁሉ ተነጠቁ። የአውሮፓ ህብረት 27 በሚደርሱ አባል ሀገራቱ እንዳይዘዋወሩ እገዳ ጣለባቸው። መርከቦቻቸውን ሁሉ ሊነጥቋቸው ያላደረጉት ነገር አልነበረም። ይሄ ሁሉ ከጆ ባይደን መንግስት የመጣ የቁጣ ናዳ ነበር። ሮማን አብራሂሞቪች ወደ እግር ኳሱ መጥተው ለዓለም ራሳቸውን ከማስተዋወቃቸው በፊት በ1990ዎቹ በእውቁ ቦሪስ ቦይሮዞቪስኪ እግር ስር ቁጭ ብለው የሚማሩ ሰው ነበሩ ቦሪስ ቤሮዞቭስኪ አፋቸው ትልቅ ነው ይባልላቸዋል። ቭላዲሚር ፑቲንን በአደባባይ የተጋፈጡ ሰው ነበሩ። በቦሪስ ኤልሲን ዘመን ፋይናንሻል ታይምስ ላይ ቀርበው እርሳቸውና ሌሎች ስድስት ከበርቴዎች የሀገረ ራሽያን 50 በመቶ ኢኮኖሚ እንደሚዘውሩ አውርተው ነበር። ኋላ ግን ፑቲን ክሬምሊንን ሲቆጣጠሩ ሰውየው ወደ ለንደን ሸሹ። ፑቲን ላይ ያላቸው ተቃውሞ ግን ቀጥሎ ነበር። በ2013 ሲሞቱም ራሳቸውን በገመድ ላይ አንጠልጥለው ነበር። ፑቲን የቤሮዞቭስኪን የነዳጅና የሚዲያ ኢምፓየሮች ለሮማን ነበር ያስተላለፉላቸው። የእርሳቸው ደቀ መዝሙር የነበሩት ሮማን አብራ አብራሂሞቪች ግን ከመምህራቸው በተቃራኒ ነበሩ። እጅግ ዝምተኛ፣ በስሌት የሚንቀሳቀሱ ሚስጥረኛ፣ ታይታ የማይወዱ ለቭላዲሚር ፑቲንም እጅግ ታማኝ ሆነው የሚኖሩ ሰው ናቸው። ከሌሎቹ ኦሊጋርኮች ለየት የሚያደርጋቸው ቁጥብነታቸው ነው። ወላጅ አልባ የነበሩ እጅግ ቀዝቃዛ ከሆነው ሳይቤሪያ ቀርብ ከሆነች ግን ቲያትረኞች ከሚበዙባት ሳራቶቭ እየመጡም ናቸው። ሮማን አርካያዴቪች አብራሂሞቪች ከሶቪየት ህብረት መበታተን በኋላ በ1996 30ኛ ዓመታቸውን እንደያዙ ከፕሬዚዳንት ቦሪስ የልሲን ጋር በፈጠሩት ወዳጅ ተገቢነት ምክንያት በክሬምሊን በሚገኝ አፓርታማ ውስጥ እንዲኖሩ ፈቃድ ያገኙ በራሺያ ክልላዊ ምክር ቤት በሆነው ስቴት ዱማ መቀመጫ የነበራቸው በኦክሩግ የምትገኘው ቹኮትካ ራስ ገዝ አስተዳደር ከፈረንጆቹ ሚሊኒየም ጀምሮ እስከ 2008 ድረስ ያስተዳደሩ ለፕሬዝዳንት ቦሪስ የልሲን የእርሳቸው ተተኪ ቭላድሚር ፑቲን እንዲሆኑ በጆሮአቸው ሹክ ያሉ ፑቲን ጠቅላይ ሚኒስተር ከሆኑ በኋላ ካቢኔያቸውን ሲያቋቁሙ እያንዳንዱን ሰው ኢንተርቪው ያደረጉ ዲሚትሪ ሜድቬዴቭን መልመለው የፑቲን የቀኝ እጅ ያደረጉ። በክሪምሊን ቤተመንግስትም ሚስተር ኤ እየተባሉ የሚጠሩ ተወዳጅ ሰው ናቸው። እኚህ በእግር ኳሱ ዓለም ቼልሲን በስኬት ያንቆጠቆጡት ሰው እንግሊዝ እንዳይገቡ በተባሉ ጊዜ ሮጠው የተሸሸጉት ከቭላዲሚር ፑቲን ጉያ ነበር። ያኔ ታዲያ ራሽያና ዩክሬንን ሊያሸማግሉ ቤላሩስ ድንበር ላይ ይገኛሉ ተብሎ በቀድሞዋ የምዕራብ ለንደኑ ክለብ ቼልሲ ቃል አቀባይ ሮላ ብሬንትሊን አማካኝነት በተለያዩ የመገናኛ አውታሮች ተለፍፎ ነበር። አሁን ደግሞ የሞልዶቫ መንግስት የደህንነትና መረጃ አገልግሎት በአሳለፍነው ጥቅምት ወር ላይ በተደረገው ምርጫ ላይ ራሽያ በሮማን አብራሂሞቪች አማካኝነት እጇን አስከብታ ነበር የሚል መረጃ ይፋ አድርጓል። እስቲ ጉዳዩን በጥልቀት እንመልከተው። የፑቲን መንግስት ሞልዶቫን የራሱ የማድረግ በሂደር የሰነበተ ፍላጎት ስላለው በምርጫ ሂደታቸው ሳይቀር እጁን ጣልቃ ያስገባል። የሞልዶቫ የደህንነት ቢሮ ታዲያ ይህ የሚከወነው በኢላንሾር አማካኝነት ነው ይላል። ኢላንሾር በሞልዶ የሞልዶቫ ነዋሪነቱን ያደረገ አፍቃሪ ሩሶ ነው። አሁን ላይ በህገወጥ ወጥ የገንዘብ ዝውውር ምክንያት ተከሶ ወደ ሞስኮ ኮብልሏል። የራሽያ ዜግነትም ተሰጥቶታል። በ2023 ህዳር ወር ላይ ሮማን አብራሞቪችና ኢላንሾር ኢላን ሾር ፈረንሳይ ላይ ተገናኝተው ተወያይተው ነበር። እናም ከበርቴው ሰው በሞልዶቫ በሚኖር ስራ ከለላ መሰጥ እኔ ነኝ ብለው ለሾር የልብ ልብ እንዲሰማው እንዳደረጉት የሚጠቁም መረጃ ወጥቷል። ኢላንሾር ሾር በሚያዝያ 2024 በሞልዶቫ አፍቃሪ ሩሶዎች ብቻ ያሉበትን ብሎክ መሰረተ። የራሽያን ድል ይደግፋሉ። ሞልዶቫ ከአሜሪካና ምዕራባውያን ጋር የምታደርገውን ግን ነትም አጥብቀው ይቃወማሉ። ነገር ግን በሞልዶቫ የምርጫ ኮሚሽን እውቅና እንኳን አልተሰጣቸውም። በቼልሲ የምናውቃት ሮላ ብሬንትሊን ግን አሁን የአብራሂሞቪች የፖለቲካ አማካሪ ሆና ለኢላን ሾር ህጋዊ ድጋፍ እንደምታደርግም ሪፖርቱ ይጠቁማል። የሞልዶቫ ደህንነትና መረጃ አገልግሎት ይዞት የወጣው መረጃ ሮማን እንዴት አድርገው የአውሮፓ ማህበር ማዕቀብን እንዳመለጡ፣ እንዲሁም ተመሳሳይ የሚባል ዘዴን በሞልዶቫ ምርጫ ላይ ጣልቃ ሲገቡ እንደተጠቀሙ ያትታል። ግን ከበርቴው የፑቲን ጉዳይ አስፈጻሚ የቺሳኑ ቆይታቸው አልተሳካላቸውም። ግን ክሪምሊን ሞልዶቫን ስለምን ይህን ያል ፈለገች? ሶቪየት ኅብረት ለመፍረስ እየዳዳች ሳለ ስምንተኛውና የመጨረሻዋ መሪዋ ሚሃኤል ጎርባቼቭ ሁለት ሀሳብ አመጡ፣ ተጠያቂነትና ዳግም ግንባታ። እነዚህ ሁለት ሀሳቦች በእነሱ ግላስ ኖስትና ፔረስትሮኪያ ሲሰኙ ሂደቱም የተደራጁ ቡድኖች ብሔራዊ ንቅናቄን እንዲጀምሩ መንገድ ከፋች ሆነ። ከንቅናቄዎቹ ሁሉ ግዙፉ ደግሞ የሞልዶቫ ህዝብ ንቅናቄ ሆነ። የራሳቸውን ቋንቋም በሶቪየት ኅብረት በማጽደቅ ቀዳሚያን መሆን ቻሉ። ከሶቪየት ኅብረት መበታተን በኋላ ሞልዶቫ በ1991 ነጻነቷን ተለዋወጀች ገና ሰላምን የሚነሳ ችግር ከፊቷ ተጋረጠ፣ የትራንስኒስቴሪያ ጦርነት። ትራንስኒስቴሪያ በዩክሬን ድንበር አቅራቢያ የምትገኝ የሞልዶቫ ወራጃ የነበረች ስትሆን በውስጧም በዛ ያሉ ራሽያውያንና ዩክሬናውያንን ይዛለች። ታዲያ የትራንስኒስቴሪያ ብሔራዊ ንቅናቄ ቡድን ከሞልዶቫ ፖሊስ ጋር ጦርነት ገጠመ። ሞልዶቫ ከሩማንያ፣ እንዲሁም ትራንስኒስቴሪያዎች ደግሞ በራሽያና ዩክሬን እየታገዙ ተዋጉ። በሂደቱም አጭር ጊዜ በፈጀው ጦርነት ከሁለቱም ወገን ከ670 በላይ የሚሆኑት ህይወታቸውን አጡ። በሺዎች የሚቆጠሩ ደግሞ ቆሰሉ፣ ለአካል ጉዳትም ተዳር አደረጉ ያኔ እንዳሁኑ እሳትና ጭድ ሳይሆኑ በፊት ሩሶና ዩክሬን እንደ በዛብህና ሰብለ ወንጌል ያለ ነበር መፈቃቀራቸው ግን ሁሌም እንደሚባለው ቋሚ ወዳጅም ቋሚ ጠላትም የለም ቋሚ ፍላጎት እንጂ አሸናፊ ሳይኖረው በተኩስ አቁም ስምምነት እልባት ካገኘው ጦርነት በኋላ ትራንስኒስቴሪያ ቲራስፖልን ዋና ከተማዋ በማድረግ ከሞልዶቫ ተነጥላ ራሷን የቻለች ሀገር መሆን ቻለች የራሷ መንግስት ህገ መንግስት ሰንደቅ ዓላማ የራሷ ፓርላማ መገበያያ ገንዘብና የመሳሰሉትን ነገሮች የያዘች ሀገር ያም ቢሆን የተባበሩት መንግስታት ለትራንስኒስቴሪያ እውቅና ከመስጠት ተቆጠበ። በዚህም የተነሳ ሀገሪቱ ዲፋክቶ ኢንዲፔንደንት ስቴት ሆነች፣ እውቅና ያልተሰጣት ነጻ ሀገር፣ በተባበሩት መንግስታት ድርጅት መቀመጫን ብቻ የምትናፍቅ ሀገር ነች። ራሽያ በቀድሞ ጊዜ የኬጂቢ ኤጀንቶች የነበሩትን ቪክቶር ጉሻን እና ኢልያ ካዝማሌ ወደ ትራንስኒስቴሪያ ልካ ሸሪፍ የተባለ ካምፓኒ መሰረተች። ዋነኛ ዓላማውም ለሀገሪቱ ወታደሮች ድጋፍ መስጠት ነበር። በቅርቡ በወጣ አንድ ሪፖርት ሸሪፍ ካምፓኒ 60 በመቶ የሚሆነውን የቀጠናውን ምጣኔ ሀብት የተቆጣጠረ ሲሆን ሸሪፍ ቲራስ የተባለ ክለብም በ1997 አቋቁመው ያስተዳድራሉ። ለዚህ ክለብ ከሚያደርጉት ግዙፍ ድጋፍ የተነሳም ክለቡ በጭሰኞች ማል የሚገኝ ንጉሥ የሚል ተቀጽላ እንዲይዛ አድርጎታል። ሸሪፍ ቲራስፖሎች ሀገራቸው እውቅና ባለማግኘቷ የሚወዳደሩት በሞልዶቫ ሊግ ሲሆን ከተሳተፉባቸው 25 ውድድሮች 22ቱን ዋንጫ በመውሰድ አጠናቀዋል። በዚህም ተፎካካሪ አጣን በማለት ወደ ዩክሬን ሊግ ሊያመሩ የወሰኑበት ጊዜ ነበራቸው። ኮሚኒዝምን አቀንቃኞች ከፓርላማቸው በር ላይም የቭላድሚር ሌኒንን ሀውልት ያኖሩ ናቸው። አለም በቲራስፖል ከተማ እንጂ እንደ ሀገር አልተቀበላቸውም። የተባበሩት መንግስታት ድርጅትም እውቅናን አልሰጣቸውም። ግን ይሄ ግድ አይሰጣቸውም። ምክንያት ከተባለ የቭላዲሚር ፑቲን መንግስት ነው። አሁን በሞልዶቫ ፕሮ ኢሮፕ የሆኑት ማያ ሳንዱ አፍቃሪ ሩሶ የሆኑትን አሌክሳንደር ስቶያኖግሉን አሸንፈው ቦታቸው ላይ ቀጥለዋል። ግን ራሽያ መጽናኛ አላጣችም፣ በጆርጂያ በኩል የአውሮፓ ህብረትን አሸንፋለች። ምክንያቱ ደግሞ አዲሱ የሀገሪቱ ፕሬዚዳንት ሚካኤል ካቬላሽቪሊ ስለሆነ ነው። የቀድሞ የማንቸስተር ሲቲ ተጫዋቹ ነው። ካቬላሽቪሊ ከሮማን ጋር ጥሩ ወዳጅነት ስለመፍጠሩ ሲነገር፣ አፍቃሪ ሩሶ ነውም ተብሎ ይታመናል። ሀገሪቱ ወደ አውሮፓ ህብረት ለመግባት ያላትን ፍላጎትን ወደ ገደል ከቶታል። የሀገራት መሪዎች እና ሀገራት ግን ፖለቲካዊ እቅዶቻቸውን ለማሳካት ስፖርትን አንዱ መንገዳቸው አድርገው የያዙት ይመስላል። ቀጣይ ደግሞ ማን ይሆን ተረኛው? ለሚለው እንደተለመደው የጊዜን ምላሽ የምንጠባበቅ ይሆናል።